ፖሊስ መግለጫ አውጥቷል። ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ህይወቷ አልፏል ብሏል። በሟች ወጣት ቀነን የአዱኛ አሟሟት ዙሪያ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታውቋል። በለሚኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው መዋጭ ቀንን ያዱኛ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀው ሁኔታ ወድቃ ለህክምና እርዳታ ወደ ያኔት ሆስፒታል እየተወሰደችበት ባለበት ወቅት ህይወቷ እንዳለፈ ፖሊስ ገልጿል። የአዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድን በማዋቀር ቦታው ድረስ በመሄድ ተገቢውን የቴክኒክ እና የታክቲክ መረጃዎችን ያሰባሰበ ሲሆን የሟችን አስክሬን ወደ ዳግማዊ ሚኒሊክ ሆስፒታል ለተጨማሪ ምርመራ እንዲሄድ አድርጓል። ሟች ቀነኒ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤቱ ውስጥ የነበረውን ባለቤቷን ድምፃዊ አንድ አለም ጎሳን በቁጥጥር ስር በማዋል ምርመራ እያጣራ መሆኑን ገልጿል። በቀጣይ የመጨረሻውን የምርመራ ውጤት ለህዝብ ይፋ እንደሚያደርግ ያስታወቀ ሲሆን በተለያዩ ማህበራዊ ገጾች ላይ ከፖሊስ ወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ናቸው ሰጥቷቸው ብሏል። የቀነኒ ስርዓተ ቀብር ነገ ከ9 ሰዓት ጀምሮ በቅድስ ሥላሴ ካቴድራል እንደሚከናወን ታውቋል። ከቀኑ 8 ሰዓት ጀምሮ ደግሞ በሱሉልቷ ከቤቷ ሽኝት እንደሚደረግላትም የወጣው መረጃ ያመላክታል። እየወጡ ያሉ መረጃዎች አሁንም አሳዛኝ እየሆኑ ይገኛሉ። እነኚህ የምትመለከቷቸው ፎቶዎች ትላንትና ከቀኑ አስር ሰዓት እስከ ምሽቱ አንድ ሰዓት ድረስ ቀነኒ አዱኛ ለልደቷ ስትነሳ የነበረው ፎቶዎች ናቸው። ፎቶዎቹን ተመልከቷቸው።